ዘሮ ሚላት እና ሃኒ አንድ ላይ እያወሩ ነበረ። ከዛ ስልክ ተደወለላት ለአኒ አኒ በጣም ደነገጠች። ስልክ ሲደወል አባቴ ምን ሆና፣ አባቴ ምን ሆና እያለች ራሷን በጣም ደንግጣ ነበረ። ከዛን ፎቶውንም እዛ ጥላ ሄደች ማለት ነው። ከዛ ወይዘሮ ሜላት ምግራ አባት ምን ተፈጠረ እያለች ነበር። በጣም ደንግጣ ነበር። ሀኒ እሷ የመሰላት አባት አንድ ነገር የሆና ነበረ የመሰላት ነገር ግን ጆሮ ብር አግኝተው ነው ለማሳከማ ብር ሀኒን አባት ለማሳከም ብር ሰላም ሰባ ሺህ የሚሆን ብር ሰጣ ነበር ላይ ጆሮ በድብቅ ማለት ነው። ከዛ ጆሮ ደውሎ ለሀኒ ያንን ሰፕራይዝ ልነግራት ነበረ። ሀኒ ግን አባቷ የታመመ ነበረ የመሰላት በጣም ደንግጣ ነበረ። ከዛ ሮጣ ሄደች ማለት ነው። ከዛ ምንድን ነው ምን ሆና ነው እያለች ወይዘሮ ሚላት በጣም አሳ ውስጥ ገብታ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላቸው ናለው። እግዚአብሔር ይመስገን ዛሬም በአዲስ ቪዲዮ መጥተናል። እናም ከዛ ውድ ቤተሰቦቻችን ላይክ፣ ሼር እያደረጋችሁ ቤተሰብ አድርጎ ማለት ነው፣ በቅንነት እናም ሀኒ ምን ኬታ መጣ ብሩን እያለች ጆሮን እየጠየቀችው ነበረ። እሱ ግን አደራውን ሳይበላ በታማኝነት ብሩን አሳልፈው ሰጣት ማለት ነው። ሰላም ሰጥተው ነበረ እየቀለድክ ነው ኬታ መጣክ እያለች እየጠየቀችው ነበር። አይ እንዴት ነው የምቀልደው ለፋዘር መታከሚያ ብር አግኝቻለሁ እያላት ነበር። እና ምስሉ ሊሰጥሽ ነበረ የጠራሁሽ እያላት ነበር። ያው እሷም ገንዘቡን ስላየች በጣም ደንግጣ ነበረ። ይሄ ሁሉ ገንዘብ ኬታ መጣ ብላ እየጠየቀችው ነበረ። እኔ ማንንም ገንዘብ አልፈልግም እያለች ነበር ሀኒ። እኔ ማንንም ገ አታምነኝም ሀኒ እያላት ነበር ወድውድ ቤተሰቦቻችን አኒ ተረብሻለች። ልትረጋጋ አልቻለችም። ስራም ልትሰራ አልቻለችም ማለት ነው። ያዋ ሴት ከመጣች በኋላ አኒ ግን እና ቪዲዮም ካየች በኋላ አኒ በጣም ነው የተረበሸችው። ሰላምን ቤት ወይዘሮ ማለትም ምን ሆና ነው ይቻሉ፣ በጣም ጭንቀት ውስጥ ገብተዋል። ሰላም ራሱ በጣም ጭንቀት ውስጥ ገብታለች። ሀኔና ሰላም ደግሞ ያው በጣም ይዋደዳሉ። ሀኔን እንደ ሰራተኛ ሳይሆን እንደ ልጃቸው ነበር የሚያዩዋት። ከዚህ በፊትም በጣም ጥሩ ቤተሰብ ናቸው። ዛሬ ደግሞ ያው ሀኒ የነሱ ልጅ ሆና ስትገኝ በጣም ደስ ይላሉ። እንትን ከስንት ውጣ ውረድ በኋላ አኒ ቤተሰቦቿን አገኘች ማለት ነው። በጣም ነው ደስ የሚለው። ብቻ ው በውሸት አሴት መታለች። አሴት ወይ ደግሞ እርግብ ቪዲዮን እንትን አቪልና ፎቶ ከሰረቀች በኋላ ቤተሰቦቼ ናቸው ብላ ሚዲያ አሳውቃ ነበረ። ያንን ቪዲዮ ካየች በኋላ በቃ በጣም ተረብሻለች። ቪዲዮ ደግሞ የሀኒ ነበረ፣ ተሰርቆባት ነው። እና ሀኒ በጣም ጭንቀት ላይ ነው ያለችው ማለት ነው። ከአኒ ጋር ሊሄድ ነው ያለች ነበረ። ሀኒ አሁን የት ናት ያለች ነበረ ወይዘሮ ማለት። ወደ ቤቷ ሄዳለች በዚህ ሰዓት ወደ ቤት የእርግቢን ፎቶ አይታ በጣም ደንቅጣ ነው የሄደችው። የምን ቪዲዮ ነው እያለች ነበረ። ግብ ከጋዜጠኛ ጋር ያየችን ቃለምልልስ በላ ሰላም ወይዘሮ ሚላትን እያስረዳሻት ነበረ። እንዴ ምን ሆነ ነው ምን ሆነ ልጅ ልጅታ? እኔም አልገባኝም የእጅ ምን እንደሆነች ልጠይቃት ብላ ሰላም ልትሄድ ነው ማለት ነው ወደ እኒ ቤት ሰሞኑን ልጅቷ ጤነኛ አይደለችም እያለች ነበረ። ከዛ ልንገርሽ ብዬ ነው እንጂ ጀል ጠይቃት ነው ብላ ሰላም እሷ ጋር ልትሄድ ነበር። ካልሆነ እኔን ልምጣ እንዴ? አይ ችግር የለው እኔ ጠይቃት ቶሎ መለሳለሁ ብላ ብላ ሰላም ሄደች ማለት ነው። ቤዘሮ ማሌትም በጣም ተረብሻ ሀሳብ ውስጥ ገብታለች። ያልጠበቀችው ነገር ገጠማት ማለት ነው። አሁን ቤተሰቦቿ እንደሆኑ አወቀቻኒ እነ ወይዘሮ ሜላት ግን አላወቁም። ሰላምም አላወቀችም። ግን ሁኔታ ሊወጣ ነው አሁን ላይ ማለት ነው። እርግብ በውሸት መታ ቤተሰብ ነኝ ብላ ያው የሰው ፎቶ ሰርቃ ማለት ነው በውሸት አሁን ግን ሃኒ በጣም ተጨንቃ እያለቀሰች ነበር የሆነ ክላስ ውስጥ ገብታ ማለት ነው። አንስትዬ መጣች። እናትዬ እናቴ እንዴት ነሽ እያለች ነበር ሁሎ እንዴት ነው፣ እያለች አካባቢውን በደንብ እየለመድሽ ነው እያለች ግዴታ አይደል እያለች ነበረ። እልቅማዬ አኒና ሰላም ምን ሆኖ ነው ይሁን? አሁ ወደዚህ ስመጣ መንገድ ላይ አያገቻቸው ነበረ። መጀመሪያ ሰላምን አገኘዋት፣ ከዛ አኒ እያለች እየተናገረች ነበር። እነሱ ግን ሌላ ነገር ውስጥ ገብተዋል ማለት ነው። ያው ጭንቀት ላይ ነት። አኒ ላናግራት ስሞክር ዝም ብላኝ አለፈች እያለቻት ምን ሆና ነው? እኔ ምን አውቃለሁ። ከዛ በኋላ ደግሞ ሰላምን አገኘኋት፣ እሷም በደንብ ሳታናግረኝ አለፈች። እንዴ ልጆቹ ምን ሆኖ ነው እያለች ነበር። እኔ ምንም አልገባኝ፣ ምናልባት ተጣልተው ይሆን እያለች ነው። መጣላት እንኳን አልተጣሉም፣ ሃና የአንችን ቪዲዮ ስታይ ነው ደንግጣ የሄደችው እያለቻት፣ የኔን ብላ ደነገጠች። ምን አይነት ቪዲዮ እያለች ያንን ነዋ ከጋዜጠኛ ጋር ያደረግሽን ስትል ምን ብላ በጣም ደነገጠች። እንዴት እያለች ምነው ደነገጥሽ ስትል እያለች አልደነገጥኩም ትላለች። ያው ስለ አኒት የምታውቂው ነገር አለ እንዴ? እንደዛ ማለት ሳይሆን እስካሁን እንዴት አላየችም ብዬ ነው አለች። ሴት ያንሽን ፎቶ እኮ ልጅነትሽን ፎቶ ራሱ አላሳየዋትምስል ለሃን እያለች ነበር። ጭራሽ ፎቶውን የማይታለች ብላ ደነገጠች በድጋሚ ደንግጣ ወጣች። ከክፍሌ አለቻትና እያት እያስረዳቻት ነበር። እኔ ምን አውቃለሁ ልጄ እያለች ነበር። አዎ በጣም ነው የደነገጠችው። አንዳንድ ጊዜ ያው የኔ ነው የምትሉት ነገር ተሰርቆባችሁ በሌላ ሰዎች ላይ ስታገኙ በጣም ያስደነግጣሉ። እውነት ይሄ ደግሞ የህይወት ጉዳይ ስለሆነ በጣም ነው የሚያስደነግጠው። እኔም ቢሆን እውነት እና አንዳንድ ሰዎች እንደዚህ የሰው ህይወት ላይ የሚጫወቱ ብዙ ሰዎች አሉ ማለት ነው። በተለይ በአሁኑ ሰዓት እና እርግ መጨረሻዋ ምን እንደሚሆን አላውቅም። ሀንም ያው እውነታዋ ሊወጣ ይችላል። ያው ቤዘሮ ሚላትም እናቷ እንደሆነች እና ሰላም እህቷ እንደሆነች አውቃለች እሷ ያው እነሱ እስከሚያውቁ ድረስ ደግሞ መሆኑም በጣም ሆዳን ወደ የባሳት ነው እያለች ነበረ። ማለት እማዬ የመኝታ ቤት ደርሼ ልምጣ፣ አራበሽ የሚል ስትላት አራበኝ፣ ልብስ ቀይሬ ልምጣ አለች። እሷ ግን በጣም ስለደነገጠች ነው ማለት ነው። እርግብ ራሱ በጣም ደንግጣለች ማለት ነው። አሁን ልትዋረድ ነው እውነት፣ እርግብ እኔ ደግሞ እያለቀሰች ነበረ። ያው ሰላም መጣሽ፣ ለምንድን ነው የመጣሽው? ሰላም ምኑነሽ ነው እንደዚህ እየሆንሸ፣ እንዴት መጣሽ ትኛለሽ? አለቻት ሰላሚ አኒ ተረጋጊ እያለቻት ነበር። ለምንድን ነው የመጣሹ? መጀመሪያ የወንሹን ነገር ንገሪኝ፣ እያለች ቅፍ ጋ እያባበለቻት ነበረ። ምንም ምንም አልሆንኩም አለቻት። አንዳንዴ ሆድ ይብሳል፣ ለዛ ነው። ወዲ ብሰኝ ነው አለ እስከ መቼ ነው እንደዚህ ድብቅ ሆነሽ የምትዘልቅ? ያኒ ብላ ሰላም እያባበለች እየጠየቀቻት ነበረ። አሁንም ለመናገር ፈቃደኛ አልሆነችም። ልብ ቆኝ ሳይሆን ነገሩ እንዴት እንደምነግርሽ ግራ ገብቶኝ ነው እያለች ነበረ። ግን ሰላምም ግራ ተጋባች። ቆይ ይሄን አይል ምን ብገጥምሽ ነው? ሰላም እየተዘረፍኩኝ ምን፣ መቼ እያለች ነበረ ያሳምንት ነው የተዘረፍሽ ለአባትሽ መታከማ ያልሽውን ተዘረፍሽ እያለች ነበር። እሷ ስለ ብረ እንጂ ስለ ሌላ አይደለም ያሰበችው። ሰላም እሱ ቢሆን በምን እድል ብላ አለቀ። ሰላም እዬ ታሪኬ ነው የተዘረፍኩት ብላ እያለቀሰች ያስረዳቻት ነበረ። ሰላምን በጣም ደንግጣ አብራ አለቀሰች። ይሄ ለእኔ ብቻ ሳይሆን ለሌላ ሰው አይደለም ለእኔ ራሱ ደንግጥቶ ነው ብኛል። እርግቢዛ የመጣችሁ ታሪክ ሽኔ ታሪክ ነው ብላ ተናገረች ሰላም ደነገጠች አለቀሰች እኔ ምን እያልሽ እንደሆነ ምንም አልገባኝም ብላ አለቀሰች አኔ ያምሻል እንዴ ምንድን ነው እያወራሽ ያለሽ አውቃለሁ ሰላምዬ ነገሩ ሁሉ ያሌለ ነው እውነቱ ያ ነው እንደዛ ነው አለቻት እያልሽ ያለሹ እህታችሁ አሴት ሳትሆን እኔ ነኝ እያልሽ ነው እያለች ብላ አለቀሰች ሰላም አሁን ነገሩ እንደዛ ነው በፍጹም ይሄንን ለምን አልችልም። ቆይ እርግብን ከዚህ በፊት ታውቂያት ነበር? በፍጹም እያለች ነበረ። እኔ እናንተ ቤት ነው ያየዋት። እሺ ይሄ ሁሉ እንዴት ሊሆን ቻለ? እያለቻት ነበረ። እሷ ልታስረዳትም አልቻለች። በጣም እያለቀሰች ነው። ባየጋ ያየውትን ፎቶ እሷ ለጋዜጠኛ አሳየቻለች። ፎቶውን ደግሞ መጀመሪያ ሰርቆባት ነው መስቀሉንም እጇ ላይ አይቻለሁ እያለች ነበር። ቆይ ቆይ አልገባኝም ብላ ሰላም፣ በጣም ነው የደነገጠችው። እርግብ ሌባ ናት ሰላም በጣም ነው የደነገጠችው። በቃ አንቺ እህቴ ልትኝ አትችልም ስትል ያቺ አኒም በጣም እያለቀሰች ነበር። ሰላም ደንግጣ ወጣች በጣም አኒም ብቻዋን ቀረች ማለት ነው። በጣም እያለቀሰች ነበር አኒ በጣም ታሳዝናለች። ዋና ነገር ማንነቷ መታወቁ ነው። ከዛሮ ወጣ መጣች ማለት ነው። እርግብ በጣም ፈርታለች። መኝታ ቤት ገብታ እንትን ስልክ እያወራች ነበረ ከዛች ባዥሽ ጋራ ወይዘሮ ባዥሽ ጋር እያወራች ነበረ። ታውቆብኛል ሀኒያ ቪዲዮና እያለች ነበር ጉዳችን ፋልተዋል እያለች አኒ ቪዲዮውን አየች። የምን ቪዲዮ ነው እያየች ነበረ? እኔ ከጋዜጠኛ የነበረኝ ቆይታ ነው። ታዲያ እስካሁን ሳታቅ ይሆናል እንዴ? ምን ሆነሽ ነው ያለቀልሽ? ምን ሆነሻል አንቺ? ልጅሽ እያል ቪዲዮ ታየ ማለት እኔ ቤተሰቦቿ እንዳልሆንኩ አወቁ ማለት ነው ብላ ደንግጣ ነበረ። እየተርበተበተች ነበረ። የወይዘሮ ማሌት ክላስ ገብታ ማለት ነው ልጅቷ ደንግጣለች። ያው ባዩሽ ናት። ልብ እየሰጠች እየለበሰ ወይዘሮ ባዩሽ ናት ማለት ነው። ለእርግብ ልብ እየሰጠቻት ያለችው መጀመሪያም ብር ከፍላለች ማለት ነው። ብር ከፍላለች ጉቦ፣ ለፎቶነ እያሰረቀችው ባዩሽ ናት። ባዩሽ ግን የልቤ ናት ሰው ናት ብላ ለእሷ ከእሷ ጋር እየተማከረች ነበረ ማለት ነው። ማሌት ወይዘሮ ማሌት ማለት ነው። እንደውም አሁን ነው ልጅነትሽን ማረጋገጥ የምትች እያለቻት፣ እኔ ምን እንደምትይ እራሱ አልገባኝም አለቻት። ዝም ብለሽ ስራሽን ስሪ ምንም አትናገሪ እኔ ሁሉ ነገር አስተካክላለሁ እያለቻት ነበረ። መጨረሻው ግን ተሰማው። ሀኒም ስላወቀች ሰላምም ሰምታለች ማለት ነው። እንደዚህ ሆኜ እንዴት ነው የምቀጥለው? መዋረዴ ነው እያለች እያለች ነበረ እኔ ደግሞ እንደማትዋረጂ እርግጠኛ እና ወደ ቤተሰቦቻችን ያው ሰላም ሰምታለች ማለት ነው። ሀኒ እህቷ እንደሆነች ለወንድሟም ተናግራለች፣ እና በጣም ደስ ይላል። በጣም ደንግጧል። እስከዛሬ ድረስ ለምንድን ነው ያልተናገረችው እያለ የነበረ ወንድሟ ስንት ዓመት ሙሉ ቤታችን ስሰራ ነበረ፣ እንዴት አልተናገረችንም፣ እንዴት አልነገረችንም እያሌ ነበረ። በጣም ግራ ያጋባል፣ ያስደነግጣል እያሉ ነበር። ከዛም ሀኒም ያው ነገሩ ግራ እንደገባት ነው ማለት ነው። አሁን ደግሞ አባቷም በጣም አክርፏት ነበር። ሰሞኑን ጭንቀት ውስጥ ስለነበረች እርጅና ይንጠላው እያሌ ነበረ አባቷ አባባ ማለት ነው። ስራሽ ረፍዶብሻል ብሻል፣ እኔ ምንም አልሆንኩም እጅ ስራሽን እያላት ነበረ። መኖር ስለማልፈልግ ታክሜ ምን መዳን አልፈልግም እያላት ነበረ። አባ ምን እያልክ ነው ብላ እያለቀሰች ነበረ። ቅድ በፊትም ያው ቤተሰቦቿን አገኘች ብሎ አባቷ በጣም ጭንቀት ውስጥ ገብቶ ነበረ ሰሞኑን። ምን ሆነሽ ነው? ሌሊት አትተኝም እያሰብሽ ነው የምታድሪ እያላት ነበር ምን የምኖርለት ነገር አለና ነው ታክም የምድ ነው እያላት ነበር። እኔስ አባ እያለች አባቷ ጋ መልቀስ ጀመረች። እኔም እኮ ፈልግሃለው አባ እያለችው ነበር። እንደዛ መስሎኝ ነበረ፣ እንደዛ መስሎኝ ነበር ከደሴ ድረስ እስከ አዲስ አበባ የመጣሁት። ግን ነገሩ እንደሱ አይደለም እያላት ነበር። አንቺን ባየሁት ቁጥር ደካምነቴ እየተሰማች ነበር። ሞቴን ተመኘው እቻላት ነበር። ትላንት የሆንኩትን ነገር ስላልነገርኩን አይደል እንደዚህ የምትለኝ ብላለቀሰች፣ አለቀሰች። አሁን በኋላ ደካምነቴን ስላዩ ህክምናውን አቋርጬ መሞት የምፈልገው ስላት አም በጣም እያለቀሰች ነበር። ያለ እናት ያለ አባት ነው ያሳደጋት አባቷን በጣም ነው የምትወደው ማለት ነው ግን ያው ሰሞኑን ስለተበአኒ ስለተረበሸች አባቷ ተናዶባታል። ያው ቤተሰቦቿን እየፈለገች እንደሆነ ያውቁ ማለት ነው። እስካሁን ምንም ነገር ደብቀሽኝ አታውቅም ነበር። ያኔ ጉልበትም ጤናም ነበረኝ አሁን ግን የለም እያለች ነበር። አረ አባዬ በፈጠረ እንደዚህ አትለኝ አተባለኝ እያለች ነበር። አንቴ ካልታከምክልኝ እኔ ለምን ሰራለው እያለች ነበር። እሱ አንቺ ላቅ ያለሽ ያሏት ነበር። ያው አባባ በጣም ጭንቀት ውስጥ የገቡ ሰሆኑ እያለቀሰች ጭንቀት ውስጥ ስገባ ጊዜ ስለደበቀችው በጣም አዝኖባት ነበረ። ከዛ እኔ ልውጣልሽ አንቺ ተወጫለሽ ስሏት እሷ ወጣች ማለት ነው። እኔ ልውጣ ብላ ወጣች። ያው ያን ፈተና እንደቀጠለ ነው። ውድና የተከበራችሁ የቻናል ቤተሰቦች የነበረኝ ቆይታ ይህን ይመስላል። በሌላ ቪዲዮ እስከምንመለስ ባላችሁ በሰላማችሁ ይብዛልኝ።